ደረሰ፣ ደረሰ! ተጠብቆ የነበረው የቀጠሮ ጊም የብሩኬና የሀይሚዬ አርብ ከምሽቱ ሶስት ሰዓት። ማንም ሰው እንዳይቀር እያሉን ነው። ከወዲሁ ማስታወቂያ ሰርተዋል። ቅማሟና ሸበለዋ ማለት ነው። የቀጠሮን ጊም የሚያደርጉት ከበላቸው ጋር ነው። ማንም ሰው እንዳይቀር የእኛ ቤተሰቦች ሁሉ ጊዜ እንዳኮራችሁን ነው። ይህንንም ጊም እንደምታኮሩን በእናንተ ምንም ጥርጥር አናደርግም ብለዋል ማለት ነው። ቅማሟና ብሩኬ እንግዲህ በጊሙ ላይ ተገኝተን ሁላችንንም ሰፖርት በማድረግ እኚህ ሁለት ምርጥ የምንወዳቸውን እንቁዎች ማለት ነው የሳቃችንም ዘራፈታ የሚያደርጉን አልፎም ደግሞ አስተማሪ ነገርን የሚያስተላልፉልን ለእነዚህ ምርጽ ወዳጆቻችን ሰፖርት የማድረግ ግዴታችን ነው ማለት ነው። እና አርብ ምሽት ነገ ከምሽት ሶስት በኢትዮጵያ ማንም ሰው እንዳይቀር ማለት ነው። ይህንን መልክት ላይ ሽር አድርጉ። የኒውድ ቤተሰቦች ያው ማስታወቂውን ያው ማስታወቂያ ለመስራት እኔ ብዙም ችሎታ የለኝም እና እንዳታስቡ፣ በንግግሬ ከወዲሁ ማሳሰቢያ እንትላላችሁ። ለማንኛው ውዶቼ ሰፖርት የማድረግ ግዴታ አለብን። ነገ ከምሽት ሶስት ሰዓት ነው፣ ነገ አርብ ማለት ነው። ሰላማችሁ ዛሊን